የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተመራቂዎቹ የፖሊስ መኮንኖች ህዝብንና መንግስትን ለማገልገል ለማዕረግ ሽግግር በመብቃታቸው የእንኳን ደስ አላችሁ መልእክት አስተላልፈዋል። ሕዝብንና መንግስትን ለማገልገል በዛሬው ዕለት የማዕረግ ሽግግር ያደረጋችሁ እጩ ተመራቂዎች ለዚህ መልካም ቀንና ጊዜ ስለበቃችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ወዳለሁ። ፖሊስ ፍትህ እንዲሰፍን ቀንና ሌሊት የሚተጋና ለሀገር ሉዓላዊነትና ለብሔራዊ ጥቅም መከበር መስዋዕትነት የሚከፍል የክቡር ሙያ ባለቤት መሆኑን ተናግረዋል። ፖሊስ ማህበረሰብን ወይንም ዜጎችን እንዲሁም መንግስትን የሚያገለግል በዋናነት የሀገራችን ብሔራዊ ጥቅም በማስጠበቅ የአገር ሉዓላዊነትን በማስከበር የህይወት ዋጋ ጭምር የሚከፍል የእንቁ ሙያ ባለቤት ነው። አገርንና ህዝብን በተሻለ ቁመና ለማገልገል እድልና አዲስ እውቀት ያገኙበት መሆኑን ገልጸው፣ ይህንን እድል በአግባቡ መጠቀም ይገባል ነው ያሉት። በርከት ያሉ የቴክኒክ የቀለም ትምህርት እንደዚሁም ሌሎች አስተዳደራዊ ጉዳዮችን መሰረት ያደረጉ ስልጠናዎችን አጠናቃችሁ የተሻለ አቅም ገንብታችሁ ሀገራችንና ክልላችን ህዝባችንን በተሻለ ቁመና ለማገልገል እድል አግኝታችኋል። የዚህ አይነት ስልጠና ከአቅም ግንባታው ከቴክኒክ እውቀት ግንባታ ባሻገር በተለይ የፖሊስ ሰራዊት አባላት የሁል ጊዜ ዝግጁነታቸውን የሚያልቁበት ትልቅ መድረክ ነው። ለሀገራዊ ግዴታዎች ዝግጁ መሆን እንዳለባቸውም መልእክት አስተላልፈዋል። እንደ ሀገር አስተዋጽኦአችሁና ተልኳችሁ በሚፈለግበት ሰዓት፣ በማንኛውም ሰዓት ዝግጁ ሆናችሁ የሚጠበቅባችሁን ኃላፊነት የሚጠበቅባችሁን ግዴታ ለመውጣት ሁሉም ዝግጁ እንድትሆኑ በዚህ አጋጣሚ የአደራ መልእክትን ለማስተላለፍ እወዳለሁ። የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ ባደረጉት ንግግር ሰልጣኞች መመረቃቸው የክልሉን ፖሊስ ተግባራት በተሻለ ብቃት ለማከናወን እንደሚያስችል ገልጸዋል። በሕገ መንግሥት፣ በወንጀል መከላከልና በወታደራዊ ስልጠናዎች እንዲሁም በሌሎች በርካታ ዘርፎች በተሰጡ ስልጠናዎች ብቁ መሆናቸውን ተናግረዋል። በአጠቃላይ አንድ መቶ ሃምሳ አንድ ሰዓታት ተከታትለው ለዚህ ቀን በቅቷል። ይህም ቢሆንም ሰልጣኞች ከዚህ በፊት በነበራቸው ልምድ ላይ ተጨማሪ አቅም ስለፈጠሩ ከዚህ በኋላ የሚኖራቸው ተልእኮ በብቃት ይወጣሉ የሚል እምነት አለኝ። ተመራቂዎች ህዝብን በታማኝነት የማገልገልና የህግ የበላይነትን የማስከበር ኃላፊነታቸውን በአግባቡ እንዲወጡም አሳስበዋል። ከባድ አገራዊ ግዴታ አለ። ህዝብን ያንገላት ያለው የትራፊክ ዘርፍን ከዚህ ማግስት ቀንሶ ማየት፣ ዜሮ አድርጎ ማየት ይጠበቅብናል። ይሄ ከእናንተ ይዛችሁ ተግባር ነው። ተመራቂ የፖሊስ ሰራዊት አባላት በበኩላቸው በቀጣይ ጊዜያት ስራቸውን በአግባቡ ለመከወን የሚያስችሉ የተለያዩ ክህሎቶችን ማግኘታቸውን ተናግረዋል። ከመካከለኛ አመራርነት ወደ ከፍተኛ አመራርነት ሲሸጋገር ያው እንደዛው የአመራርነት ሚናም ከፍ ያለ ነው የሚሆነው። የውስር ነው ትምህርት ህዝባችንን በሚገባ ማገልገል ሰላም ማስጠበቅ እንደምንችል የሚረዳ ነው ማለት ነው። በወንጀል መከላከል ስራ ሆነ በምርመራ ጥሩ እውቀት ጨብጠን ከዚህ እየወጣን እንዳለ ነው እኔ በጣም ያምነው። ስራና ክህሎትን መሰረት ያደረገ ስልጠና በቂ ወስደናል። የተሰጠው ስልጠና በጣም ነጌ ለማህበረሰቡም ለራስም የሚጠቅመውን ግንዛቤ ወስጃለሁ ብዬ አስባለሁ። በስልጠና ጊዜያቸው ከፍተኛ ውጤት ያስመዘገቡ ተመራቂዎች የተሸለሙ ሲሆን በመድረኩ የክልሉና የካፋ ዞን ከፍተኛ አመራሮች ተሳትፈዋል።